አሰላሙ አሌይኩም ረህመቱላሂ ወበረካቱ ውድና የተወደዳችሁ የሳዲ ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ ኢንሻላህ ትወዱታላችሁ ማለት ነው እና እሱም ይዤላችሁ የመጣሁት ነፃ ሸበካ ነው ያለ ብር ዝም ብላችሁ ነፃ አፕሊኬሽኑን አውርዳችሁ አስተካክላችሁ መጠቀም እንደምትችሉ ስኖ ይሸላችሁ የመጣሁት ማለት ነው። እንደምትመለከተት እኔ እየተጠቀምኩበት ነው፣ ይሰራል። እናም እናንተም ደግሞ እንደዚሁ አውርዳችሁ መጠቀም ትችላላችሁ ማለት ነው። መጀመሪያ ላይ ጉግል ፕሌ ወይም ፕሌስቶር ላይ ስንሄድ አፕሊኬሽኑ እናወርዳለን ማለት ነው። ZDAMVIPNATAPP5G የሚለውን ይሄንን ማለት ነው። ለዚህ ትጽፉና ይህን አፕሊኬሽን ታወርዱታላችሁ ማለት ነው። እኔ አውርቼዋለሁኝ ከፍቼውም ደግሞ አሁን እየተጠቀምኩበት ነው። እንደምትመለከቱት ዋይፋይ ዝግ ነው። እንደገና ደግሞ ምንም አይነት መጃን ስልክ ላይ የለኝም ማለት ነው። አለ ኩል ሃል ይህንን አፕሊኬሽን ታወርዱታላችሁ። ካወረዳችሁት በኋላ ኦፕን የምትለው አንቺን እነካታለን ማለት ነው። እንደምትመለከቱት ማሻአላ አምስት ሚሊየን ህዝብ ነው እንግዲህ ዳውንሎድ ያደረገው ይህንን አፕሊኬሽን ይሄው በዚህ መልኩ ካንስል እናደርግና ይኸው አያችሁት አይደለም፣ ኔጋ ጋር እየሰራ ነው። በሱ ነው እየተጠቀምኩ ያለውት እኔ የተጠቀምኩት በሰዋ ሸሪሀ ነው። እስኪ ልዝጋውና ደግሞ ያለውን ምርጫ አሳያችኋለው ማለት ነው። አብዴት መሆንና አለመሆኑን የምታቆግን በመጀመሪያ እዚህ ይታያችኋል። 2034 የሚል መሆን አለበት ማለት ነው 2034 እንደዚህ ከሆነ አብዴት ሆኗል። እናንተ 2030 ምናምን ከሆነ ደግሞ ትመጡና ታች ይችን አብዴት የምትለዋን አንድ ጊዜ ስትነፏት፣ ይህንን መጀመሪያ ስቶፕ አድርጌ ላሳያችሁ እንዲገባችሁ። ይችን አብዴት የምትለዋን አንድ ጊዜ ስትነፏት አብዴት ይሆናል 2034 ይሆናል ማለት ነው። እና ይህንን እንደዚህ ዳውሎድ መሆኑን ካረጋገጣችሁ እዚህ የመጀመሪያው ላይ ትመጡና ይህንን ትመርጣላችሁ ማለት ነው። ሁለት ቁጥር ላይ ታደርጉታላችሁ። ከዛ ከታይ በኩል ደግሞ ስትነቁት እንደዚህ የተለያዩ ምርጫዎች አሉ። ይሄው ሰዋ አለ። አምስት የተለያዩ አማራጮች አሉ ማለት ነው። እኔ ግን የሰራልኝ እዚህ ላይ ነው፣ ኤስቲሲ ፍሪኔት 2025 ሶስተኛው ላይ ማለት ነው። ጉድ ወርክ ይላል እንግዲህ፣ ይሰራል ላቸዋለሁ። ይሄንን እዚህ ላይ ታደርጉታላችሁ። ከዛ ሞባይል የምትጠቀሙ ደግሞ ይሄው ሞባይልን ፍሪ አለ። ጀዊ ለምትጠቀሙ ይሄው ጀዊ እንሻላ። ዘይን ሸሪያ ስላለኝ ይሄንን ዘይን ደግሞ አሞክርላችኋለሁ። ይህን መጀመሪያ መስራቱን ላሳያችሁ ለእናንተ ማለት ነው። እንሻላ ከዛ በቃ እንደዚህ ካስተካከልን በኋላ ዳታችንን እንደዚህ እናበራለን። ሰዋሻ ሪሃ ላይ መሆኑን እርግጠኛ ትሆናላችሁ፣ በተለይ ሁለት መስመር ያላችሁ ልጆች ካላችሁ ማለት ነው። ከዛ ስታርት እንለዋነችን አንድ ጊዜ አያችሁት፣ በዚህም መልኩ ኮኔክትድ ይሆናል ማለት ነው። እንደምታዩት ሜሴጅም እየመጣልኝ ነው፣ ይሰራል። እንደገና ደግሞ እኔ ምንም አይነት መጃን የለኝም፣ እንዳልኳችሁ ይሄው ባላንስ ራሱ የለኝም። ባዶ ነው ማለት ነው። እና መጃን ደግሞ የለኝም፣ ምንም አይነት መጃን ይሄው። በነፃ ነው የሚሰራው። ምንም መጃን የለኝም ማለት ነውና ይሄንን ይመስላል። ሌላ ደግሞ እዚሁ ላይ እንዳለሁኝ ዘይን ሸሪሃ እንቀይርና ሲያሳያችኋለሁ። እዚህ ላይ አደርጋለሁ። ከዛ ሸሪሃ የመቀየር ግዴታ ስላለብኝ ይቀይራለሁ። ወደ ዘይን ሸሪሃ ቀይሬዋለሁኝ። እስኪ ስታርት እንበለው አልሰራልኝም። እስኪ ከዚህ ያለውን አንድ ቁጥር ላይ መጀመሪያው ሌላ አድርገው በስምላ እስኪ ደግሞ ሌላ እንቀይር ሁለት ቁጥር ላይ ማለት ነው። እንሻላ እስኪ አማራጭ ደግሞ ይሄ ያምጥቶልናል። ኔትወርክ የለውም ነው የሚለው እንግዲህ የዘይን ሸሪሃ ሀዋይብ አይሰራም ማለት ነው። ሰዋ ብቻ ነው እኔ ይሰራልኝ መሞከርም የቻልኩት ያው ሰዋና ዘይን ነበረ። ሰዋው ሰርቷል፣ ዘይን ሸሪሃ ግን አልሰራልኝም። እንሻላ እናንተ አይታችሁ አውርዳችሁ ተጠቀሙ። እንሻላ ይሰራላችኋል፣ ሞክሩት። ሌላም ደግሞ የሚሰራ ካለ ሸራ አድርግላችኋለሁ። ሰላማ የሚባል ሸሪሃም አለ፣ ዘይን አለ፣ ጀዌ አለ፣ ሞባይሌ እንዲሁም ኤስቲሲ ማለት ነው እና አስተካክላችሁ ተጠቀሙ ኢንሻአላህ ይሰራላችኋል ማለት ነው።